እግዚአብሔር ለዘላለም የተባረከ ይሁን። ወንድማችን ስጌ እንግዲህ እግዚአብሔር ቃል ተካፍለን ዛሬ ስለተገኘን እናመሰግናለን። ክብሩን ጌታ ይወስድ። ዛሬ እንደ እግዚአብሔር ፈቃድ፣ እንደ እግዚአብሔር ሀሳብ እንድንወያይ እንዲሁም ደግሞ ደግሞ እግዚአብሔር ቃል ተካፍለን የመረጥነው ርዕስ ክርስቶስን መምሰል ወይም እግዚአብሔርን መምሰል ስለሚለው ሀሳብ እንድንወያይና አድማጮች ደግሞ በዚህ ቃል ውስጥ የእግዚአብሔርን ሀሳብና ፈቃድ እንዲረዱ የተወሰኑ ማብራሪያዎችን እንሰጠን ነው። በመጀመሪያ እግዚአብሔርን መምሰል ወይ ደግሞ ክርስቶስን መምሰል ማለት ምን ማለት ነው? እግዚአብሔር ለዘላለም የተባረከ ይሁን። ይህ ሐሳብ በጣም ወሳኝና አንድ ክርስቲያን ሊኖረው የሚገባ መሰረታዊ ነገር ነው። እግዚአብሔርን መምሰል ሲባል ብዙ ጊዜ የሚመስላቸው ሰዎች ሰው ልጅ ሲወልድ እኔን ይመስላል ብሎ ይናገር ይችላል። ወይም ደግሞ ልጁ አባቴን እመስላለሁ ብሎ ሊናገር ይችላል። በመልክ ነው። ግን እሱ በመልክ ፊት ለፊት በሚታየው በፊዚካል በሰውነታችን በቅርጻችን በቁመታችን በቅላትና በጥቁረታችን ልክ አባቴን እመስላለሁ ወይም ደግሞ ልጄን እመስላለሁ ልንባባል እንችላለን። እግዚአብሔርን መምሰል የሚለው ሐሳብ ግን በዛ አይደለም። ምክንያቱም እግዚአብሔር እኛን ይመስል ዘንድ ሰው አይደለም። በመጀመሪያ መታሰብ ያለበት እንዴት ነው እኔ እግዚአብሔርን የምመስለው የሚል ጥያቄ እንዳይፈጠር ከወዲሁ ለሚሰማው ሁሉ እግዚአብሔር እኛን ይመስል ዘንድ ሰው አይደለም። እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ከሆነ ደግሞ እንኳን እኛን መምሰል ይቅርና ልናየውና ልንጨብጠው የማይቻል ነው። ልዑለ ባሕሪ ነው እግዚአብሔር። እኛ ፍጡራነን ፍጡር አይደለም ፈጣሪ ነው። እኛ ውሱነን እሱ ውሱን አይደለም ውሱን ነው። ዓለማትን የያዘ ዓለማትን የፈጠረ የዘላለም አምላክ ነው እሱ። ታዲያ እግዚአብሔርን መምሰል ማለት ምን ማለት ነው? 1ኛ ጢሞቴዎስ ምዕራፍ 4 ከቁጥር ስድስት ጀምሮ እንደዚህ ይላል። ስለዚህ ወንድሞችን ብታሳስብ በእምነትና በተከተልከው በመልካም ትምህርት ቃል የምትመግብ የኢየሱስ ክርስቶስ መልካም አገልጋይ ትሆናለህ። ነገር ግን ከዚህ ዓለም ከሚመችና የአሮጊቶችን ሴቶች ጨዋታ ከሚመስል ተረት ራቅ፣ እግዚአብሔርን ለመምሰል ግን ራስን አስለምድ ይላል። አሁን ራቅ ያለበት ቦታ አለ፣ አስለምድ ያለበት ቦታ አለ። የሚራቅና የሚለመድ ነገር አለ። ሁለት የተለያዩ ጽንፍ ናቸው። እግዚአብሔርን መምሰል ለማስለመድ ነው። ከአሮጊቶች ተረት ጨዋታ ደግሞ ለመራቅ ነው። ጳውሎስ ለጢሞቴዎስ እየጻፈለት ያለው ከዚህ ሐሳብ እንኳ ብንነሳ መምሰል የሚለው ማስለመድን የሚጠይቅ እንጂ በአንድ ጊዜ የሚመሰል ጉዳይ አይደለም። በሂደት የሚሆን ነው። ስለዚህ ልምምድን የሚጠይቅ ጭምር ነው ማለት ነው። አንድ ክርስቲያን በክርስቶስ ኢየሱስ ባመንበት ቅጽበት መንፈሳዊ ነገር ይኖረዋል። ልክ አንድ ህፃን ልጅ ይወለድ ሙሉ አካል አለው እጅ አለው እግር አለው ዓይን አለው የመሳሰሉ የሰውነት ክፍሎች አሉት ሁሉም። እነኚህ የሰውነት ክፍሎች ስላሉት መሮጥ አይችልም። ዓይኑም እጁም፣ እግሩም፣ ሁሉም ነገር ምን ያስፈልገዋል? ጥንካሬ፣ ልምምድ ያስፈልገዋል። እስትሬንግዙ በጨመረ ቁጥር ነው ብዙ ነገሮችን እያየ መሄድ የሚችለው። ስለዚህ በክርስትና ህይወት ውስጥም በአንድ ጊዜ ክርስቲያን ስለተሆነ ብቻ እግዚአብሔር መምሰል አይቻል ይሆናል። በጣም ጥሩ ከልጅ እንነሳ። እንደ እግዚአብሔር ቃልም ዮሐንስ ወንጌል ምዕራፍ አንድ ቁጥር አስራ ሁለት ላይ የእርሱ ወደ ሆኑት መጣ ይል እና የገዛ ወገኖች አልተቀበሉትም ካለን በኋላ ለተቀበሉት ሁሉ ግን ይላል በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች ሆኑ ዘንድ ሥልጣን ሰጣቸው ይላል። አሁን አስብ እንግዲህ እግዚአብሔርን መምሰል የሚመጣው በመጀመሪያ ከእግዚአብሔር ስንወለድ ነው። አንድ ሕፃን ልጅ እንደ ትልቅ ሰው መታገል አይችልም። አንድ ሕፃን ልጅ እንደ ትልቅ ሰው መሮጥ አይችልም። የራሱ ስቴፕ አለው። አልተወለደም ወይ? ተወልደዋል። ሰው አይደለም ወይ? ሰው ነው። ልክ እንደ አባቱ፣ ልክ እንደ እናቱ ሙሉ አካል ነው። እነዛ ኤሌመንቶች አሉት ብንል የሰውነት ክፍሎች ብለን መውሰድ እንችላለን ስጋ እጅ አለው እግር አለው ብለናል በመንፈሳዊ ነገርም እግዚአብሔርን እንድንመስል የሚያደርጉን የእግዚአብሔር የባህሪ ተካፋዮች ነን እግዚአብሔርን ለመምሰል የምንሞክርባቸው መንገዶች በመጀመሪያ እግዚአብሔርን ስንገዛው ነው ስናምነው ደግሞም ስንገዛው ነው የዮሐንስ ወንጌል ምዕራፍ አንድ ቁጥር አስራ ሁለትን አንስቼ በእሱ መሰረት ልጆች ነን ዳግም ተወልደናል እንደገና ደግሞ ገላትያ ምዕራፍ አራት ቁጥር አራት ላይ የዘመኑ ፍጻሜ በደረሰ ጊዜ ይልና ከሴት የተወለደውን ከህግም በታች የተወለደውን ልጁን ላከ ካለ በኋላ እንደ ልጆች እንሆነ ዘንድ ይላል ልጆች እንድንሆን ልጁን ልኮለናል ስለዚህ ከእግዚአብሔር ተወልደናል ከተወለድን በኋላ ግን በአንድ ጊዜ ያን የእግዚአብሔርን ባህሪ በህይወታችን መተግበር አንችልም ማስለመድ የሚል ክፍል አለው ረጅም ዓመታት የቆዩ ክርስቲያኖችና በቅርብ የመጡ ወደ ክርስትና ዓለም የተቀላቀሉ ክርስቲያኖች እኩል መንፈሳዊ ፍሬ ላይ ይታይባቸው ይችላል። ለምንድነያ የሆነው ሲባል እነርሱ የሚሰሩት ስላልሆነ ነው። እንዴት ነው? መንፈስ ቅዱስ በውስጣቸው ይኖራል። ከዛ በኋላ ልምምድ አለ። ምን አይነት ልምምድ? በስጋ የሆነ ልምምድ አይደለም። ያ ልምምድ በጸሎት በመንፈስ ቅዱስ ሙላት በመጽሐፍ ቅዱስ ጥናት የሚመጣ በእውቀትና በማስተዋል የሚታደግ ነው የሚጠቅመውንና የማይጠቅመውን በመለየት የሚታደግ እንጂ በአንድ ጊዜ ክርስቲያን ነኝ ተብሎ ሁሉን ነገር እንድንጨብጥ የሚያደርግ ነገር አይደለም። በዚህ አጋጣሚ ጳውሎስ ጢሞቴዎስ በጻፈለት መልእክት አንደኛ ጢሞቴዎስ ምዕራፍ ሶስት ላይ አዲስ ክርስቲያን አይሁን ይላል። ለምን? ለኤጲስቆጶስነት ማንም የኤጲስቆጶስነትን ቢፈልግ ይልና መልካምን ስራ ይመኛል ካለ በኋላ ወረድ ብሎ ምን ይለናል? አዲስ ክርስቲያን አይሁን ይላል። ለምንድን ይሄን የሚለው? ክርስቲያን ስለሆነ ብቻ በአንድ ጊዜ እነዚህ እግዚአብሔር መምሰል የሚባለውን ነገር ላያመጣ ይችላል። ሂደት አለው። አስለምድ የሚል ነገር አለው። እንዴት ነው የሚለምደው ሲባል፣ በብዙ ነገሮች ነው የሚለምደው። አንዳንድ ጊዜ በመከራ ይለመድ ይችላል። በመከራ በኩል ትግስትን እንለምዳለን፣ መታገስን እንለምዳለን። መታገስ ማለት ያው ተአገሰ ሻለ ስለሚል ነገሮችን መቻል ማለት ነው። ለረጅም ጊዜ በትዕግስት መጠበቅን እንልማመድለን። እግዚአብሔር መምሰልን እንድናመጣ የሚያደርጉ ነገሮች በጣም ብዙዎች ናቸው። እንዲሁ አልጋ በአልጋ ብቻም ይመጣ አይደለም። ለመምሰላችን የሚያረጋግጡልን በህይወታችን የሚታዩ ምንድን ናቸው ስንል ገላትያ ምዕራፍ አምስት ላይ የተቀመጡ ሀሳቦች ይገልጹልናል። ፍቅር፣ የዋህነት፣ ቸርነት፣ ገርነት የምንላቸው እነሱ ነገሮች ሰው እንዲሁ የሚያመጣቸው አይደሉም። እንዲሁም የሚያመጣቸው አደ ይፈልጋል ወይ? ሰው ካልን ይፈልጋቸዋል፣ ግን በአንድ ጊዜ ማምጣት አይቻልም። አይቻልም መጨረሻ እግዚአብሔር ፍጹም የሆነ ፍቅር አለው። እኛ ደግሞ ከፍቅሩ ተካፋዮች ነን። ባህሪ ስንል ምናልባት ጥንቃቄ የሚያስፈልገው መለኮታዊ ባህሪ የእግዚአብሔር ባህሪ ለፍጡር የማይሆን የግሉ ባህሪ አለ። እሱ ለየትኛው መስመር እኛ ተካፋሽ ልንሆነው አንችልም አንችልም። ፈጣሪ ነው። እኛ ፈጣሪ ሆን አንችልም። የውሱን ነው። የውሱን መሆን አንችልም። አይለወጤ ነው እግዚአብሔር። እኛም አይለወጤ መሆን አንችልም። በጊዜና በቦታ መወሰን አይችልም እግዚአብሔር። እኛ ደግሞ በጊዜና በሁኔታ እንወሰናለን። ስለዚህ ያን እያልን እንዳልሆነ ሊሰመርበት ይገባል። ነገር ግን ከእግዚአብሔር የተካፈልናቸውን እነዚህን ባህሪዎች ወይም የባህሪ መገለጫዎች በአንድ ጊዜ ደግሞ ማምጣት አንችልም። አንፈልግም ወይ? እንፈልጋለን። ስለዚህ አንዳንድ ሰዎችን ሰምተናቸው ከሆነ ወይም ተመልክተናቸው ከሆነ መልካም ማድረግ ይፈልጋሉ እንፈልጋለሁ ይላሉ፣ ግን አቃተኝ ይላሉ። ለምንድ ነው የሚያቀታቸው ስንል በሰው ብቃትና በሰው እውቀት ስለማይሰራ ነው። ይሄ ጉዳይ መንፈሱ በእኛ ውስጥ ሲኖር እንድንሰራ አቅም ይሰጠናል። የብሉይ ኪዳን ህግ ላንፈጽመው ልንፈጽም የምንታገለው ነበር። ይሄ ቃል በደም ይሰመርበት፣ ላንፈጽመው እኮ ነው። ራይት ላንባል፣ ትክክል ናችሁ። ላንባል ላንጨርሰው፣ ለመፈጸም ግን የምንታገለው፣ በድካምና በጥረት ለመፈጸም የምንሞክረው፣ ሞክረው ነበር ግን ዳይሳካ ማለት ነው። ላንፈጽመው ለመፈጸም የምንታገለው ነበር የሐዲስ ኪዳን ደግሞ ከዛ በተቃራኒው የተፈጸመ በተፈጸመው ላይ ደግሞ እንድንመላለስ አቅምና ጸጋ የሚሰጠው። ስለዚህ አንድ ሰው ክርስቶስ ኢየሱስን በሚቀበልበት ወይም በሚያምንበት ቅጽበት መንፈስ ቅዱስ በውስጡ ይኖራል። በውስጡ ኖረ ማለት ግን በአንድ ጊዜ መንፈሳዊ እንቅስቃሴዎችን ያደርጋል ማለት አይደለም። መንፈሳዊ እድገት የሚባል አለ። መንፈሳዊ ብስለት የሚባል አለ። የጸጋ ስጦታ ክርስቶስን ባመንበት ኢየሱስ ክርስቶስን በተቀበልንበት ጊዜ አብሮ የሚሰጥ ነው። መንፈሳዊ ብስለት ግን በትምህርትና በማስተዋል በጸሎትና በምልጃ እንዲሁም ራሳችንን ለእግዚአብሔር ሰሚት በማድረግ የምናመጣው ነው። ተግባራዊ እንቅስቃሴ ይፈልጋል ማለት ነው። ተግባራዊ እንቅስቃሴ ይፈልጋል። አንዳንድ ጊዜ በዚያው አጋጣሚ ብዙ ጊዜ አሁን እግዚአብሔርን መምሰል በጸሎት ብቻ ልናመጣው እንችላለን ማለት በቃ ጌታ ሆይ ይህንን ስጠኝ ፍቅርን ስጠኝ፣ ወይ ደግሞ ትህት አድርገኝ ብለን ስለጸለይን ብቻ እነዚህ ጸጋዎች ማግኘት እንችላለን። ይህንን በጣም ጥሩ፣ እግዚአብሔርን መምሰል ማድረግን የሚጠይቅ ነው። ማድረግን፣ መለማመድን፣ አስለምድኮ ብሏል። ማስለምድ ማለት እኮ ቀጥታ ተግባራዊ እንቅስቃሴ ያለበት ነው። እንደው ለምሳሌ በጮቤታችን መካከል አንድ ወጣት ልጅ እናምጣና ያ ወጣት ከአትሌቱ ጋራ በእድሜም እኩል ናቸው። አትሌቱ ረዥም ዓመት ወይም ደግሞ ረዥም ጊዜ በጫካ እየሄደ ይሰለጥናል። በቅዝቃዜውም በሙቀቱም ይሮጣል፣ ልምምድ አለው። ይህኛው ደግሞ በምች ኑሮ እየኖረ ሰውነቱ ለምለም ነው፣ ጉልበት አለው፣ ጤናማ ነው። ግን እኩል ሩጡ ብንላቸው በጭራሽ እኩል አይሮጡ ስለሆኑ ብቻ ሁለቱም እድሜያቸው እኩል ነው፣ ጤናማ ናቸው ሁለቱም። እንደገና ደግሞ ሁለቱም በምቹ ሁኔታ የሚኖሩ ናቸው። ግን ሁለቱን የሚለያቸው ምንድን ነው ስንል ልምምድ የሚባለው ነገር አለ። ልምምድ የሚባለው ነገር ይለያቸዋል። ስለዚህ የቱንም ያህል በክርስትና ሕይወት ውስጥም የቱንም ያህል ጨዋ ይሁን ሰውየው የቱንም ያህል በዓለማዊ መንገድ እያለ የተመሰገነ ጥሩ ሰው ይሁን ወደ ክርስትና መጥቶ አዲስ ከሆነ እንደዛኛው እንደለመደው መሮጥ አይችልም። ይፈተናል። ሊሮጥ ይችላል እኮ የተወሰነ፣ ግን ይፈተናል፣ አቅም ያጣል። አሁን ምን እያልኩ ነው? እግዚአብሔርን መምሰል ልምምድን የሚጠይቅ ነው፣ ተግባራዊ እንቅስቃሴን የሚጠይቅ ነው። እግዚአብሔርን ከመምሰል ውስጥ ፍቅር የሚለውን ነገር አንስተናል። ለምሳሌ እግዚአብሔር ፍቅር ነው፣ እኛም ፍቅር እንድንሆን ተጠርተናል። ይህንን ፍቅር ማምጣት የምንችለው ፍቅርን በመስበክ አይደለም። ጌታ ሆይ ፍቅር ስጠኝ ብለን በመጸለይ ብቻ አይደለም። ጸሎት አንድ አንድ ክፍል ነው፣ መምሰል ግን ሁለንተናዊ ነገር ነው። እግዚአብሔርን መምሰል ሁለንተናዊ ነገር ነው። ስለዚህ ስንጸልይ እንድናደርግ ነው እንጂ የምንጸልየው ያ ነገር በህይወታችን ዝም ብሎ ሳናደርግ እንድከሰት አይደለም። አሁን ፍቅር ነው ከተባለ ቀጥታ እኔ ለመውደድ መሞከር አለብኝ። መንፈስ ቅዱስ ያግዘኛል፣ እጸልያለሁኝ። እምጸልየው ለምንድን ነው? ጌታ ሆይ ፍቅርን፣ ፍቅሩን ስጠኝ። ስለዚህ ሞፍስስ እንዲያደርግልኝ ብቻ አይደለም፣ እያመመኝም መውደድን መለማመድ አለብኝ። አንዳንድ ነገሮች ሳያመን ዝም ብሎ አልጋ ባልጋ የሚፈጸሙ አይደሉ። ለምሳሌ እንዳው ጠላትን መውደድ የሚለው ነገር አስበው ታውቃለህ? በጣም ከባድ ነው ጠላትን መውደድ። ጠላትን ለመውደድ የግድ ልምምድ ያስፈልገዋል። አንድ ስቴፕ መሄድ ያስፈልጋል። ክርስቶስን ማየት ያስፈልጋል። እኔ ማነኝ ብሎ መጠየቅ ያስፈልጋል። እኔ ጠላቴን እጠላ ዘንድ እኔ ማነኝ? እኔ ራሴ ጠላት ሁኝ፣ የተወደድኩ ሰው አይደለሁም ወይ የሚወድህን ውደድ የሚጠላህን ጥላ የሚለው አይደለም ክርስትና። የሚጠላህን ውደድ ማለቱ ነው። አሁን ይሄ ከባድ የሆነ ጥያቄ ነው፣ ግን ከባዱን ሞዴላችን ማን ነው የሚለውን ጥያቄ ስንመልስ ነው ይሄ ከባዱ ጥያቄ የሚመለሰው። ሞዴላችን ማን ነው? ዕብራውያን ምዕራፍ 12 ቁጥር አንድ ላይ የእምነታችን ጀማሪ ይለዋል፣ ከዛስ ሐዋርያ ይለዋል ፈጻሚ ይለዋል፣ ራሱም እሱ ነው። ስለዚህ የእምነታችን ጀማሪው ሊቀ ካህናችን መሪው መስራቹ ሐዋርያው ክርስቶስ ከሆነ ክርስቶስ ያደረገው ነገር ማድረግ ነው። በፊልጵስዩስ ምዕራፍ ሁለት ላይ ቁጥር አምስት በክርስቶስ ኢየሱስ የነበረ ሐሳብ ይልና ይህ በእናንተ ዘንድ ይኖር ይላል። እሺ ይህን መስበክ ነው። ክርስቶስ ሰባኪ ነበረ። ጥሩ፣ እሱ አንድ ነገር ነው። ክርስቶስ ቸር ነበረ፣ እሱም ጥሩ። ይህም በጣም ከባድ ነገር፣ ክርስቶስ ጠላቶችን ይወድ ነበር። ስለዚህ ፍቅርን ስንለማመድ የክርስቶስ በክርስቶስ የነበረ አሳብ በእናንተ ዘንድ ይኑር ተብሎ እንደተጻፈ ክርስቶስ ምን ምን ነገሮችን ያደርገ ነበር ብሎ ማጥናት ነው። እነሱ ነገሮች ስናጠናቸው ይሄኛው ጥያቄ ይመለሳል። በአንድ ጊዜ ግን የሚፈጸም ነገር አይደለም። አንድ አዲስ ክርስቲያን በጸጋ ስጦታ ሲያገለግል ስንመለከት እግዚአብሔርን የመሰለ ይመስለናል፣ ያደገ ይመስለናል። እሱ ግን አይደለም። አይተነዋል፣ በህይወታችን በብዙ ወንድሞችና እህቶች አይተነዋል። የጸጋ ስጦታ እግዚአብሔርን የመምሰል መገለጫዎች አይደሉም። እግዚአብሔርን የመሰሉ ግን ምን አደረጉ ስንል ወደነ ጳውሎስ ነው የምንሄደው? ሁሉን እያጡ ተሰደዱ። ሁሉን እያጡ ተንከራተቱ። እለት እለት ሐሳባቸው፣ ጭንቀታቸው ስለ ቤተክርስቲያን ነበረ። ምን አይነት ለእግዚአብሔር መገዛት ነው! ምን አይነት አገልግሎትን መረዳት ነው! ይህ በትክክል እግዚአብሔርን የመምሰል ባህሪን የሚያሳይ ነው። እግዚአብሔር መምሰል ማለት እኮ የመጨረሻው አልቲሜት ጎኑን ስንመለከተው ለራሴ ሳንል ለእግዚአብሔር ብቻ መኖር ማለት ነው። ራስን ማስገዛ ይጠይቃል ማለት ነው። አብሮ እግዚአብሔርም የመሰሉ በስጋም መመላለስ አይቻልም፣ አይቻልም። በነገራችን ላይ እግዚአብሔርን መምሰል በቃ ኃይል የሚያሰባኪ ስለሆንም የምናመጣው አይደለም። ብዙ ነገር የምናጣቸው ነገሮች አሉ። ብዙ ነገር እናጣለን። በጣም እንዲህ ኢየሱስን እንኳ አስቡ። መኮን ያለን በእርሱ ዘንድ የነበረ ሀሳብ በእናንተ ደግሞ ይኑር ካለ በኋላ ምን ነው አጣ የሚለን? እርሱ ይልና በእግዚአብሔር መልክ ሲኖር ሳለኮ ያ ከእግዚአብሔር ጋር መተካከል እንደ መቀማት ነገር አልቆጠረም። እሱኮ ያጣው ክብር ነው። እሱኮ ያጣው በእግዚአብሔር ዘንድ የነበረውን ክብር ነው ያጣው። ፍጹም ባዶ ነው የሆነው። ባዶ ታውቃለህ፣ ባዶ ነው የሆነው። ራሱን ባዶ አደረገ። ስለዚህ ምንም እያወቀ እንደማያውቅ እያለው እንደሌለው ክብር እያለው እንደተዋረደ እንደ ፈጣሪ ሆኖ እንደ ፍጡር ጌታ ሆኖ እንደ ባሪያ ኮን የተመላለሰው ወንጀለኛ ያልሆነው እንደ ወንጀለኛ እኮ ነው የተቀጣው። እነዚህ ነገሮች ስናትታቸው እግዚአብሔርን መምሰል ያለ ጥርጥር ታላቅ ነው። ታላቅ ምስጢር ነው ያለ ጥርጥር። እንዲሁ በስብከት ብቻ የምናመጣው አይደለም። ራስን መካብ ይፈልጋል ማለት ጳውሎስ በመልእክቱ እንደተናገረ ያው ስጋን ከክፉ መሻቱ ጋር ስቀሉት እንዳለ ስጋችን መሰቀል አለበት ማለት ነው በቃ ይሄ ራስን ክደት ክርስቶስን መምሰል የሚለውን በቃ ባህርያቶቻችን ፍቃዳችን ሀሳባችን ለቀር ሙሉ ለሙሉ ቅድም መጀመሪያ እንዳልከው መገዛት እንዳልከው ለእግዚአብሔር ማስገዛት የሚለውን ሀሳብ እንደዛ ነው ብለን መረዳት እንችላለን ማለት ነው በትክክል ለምን ገላትያ ምዕራፍ ሁለትን አናየው ጳውሎስ ራሱ የተናገረው ቀጥታ እግዚአብሔርን መምሰል እና ራስን መካድ የሚለውን በግልጽ ይነግረናል። ገላትያ ምዕራፍ ሁለት ቁጥር 19 ጀምሮ እኔ ለእግዚአብሔር ህያው ሆኜ እኖር ዘንድ በህግ በኩል ለህግ ሞቼ ነበርና ይላል። ሞት፣ ህይወት፣ ህግ፣ እግዚአብሔር ዘባዋል። ለእግዚአብሔር መኖር፣ ለህግ ደግሞ መሞት። የሞተ ሰው ማድረግ አይችልም፣ ምንም ማድረግ አይችልም የሞተ ሰው ስለዚህ ለህግ መስሚያዬ ጥጥኖ ብሏል ጳውሎስ በዘመኑ አባባል ማለት ነው። አልሰማም ነው ያላይ ያለው። ለህግ ሞቻለሁ። የሞተ ሰው ምንም ማድረግ አይችልም አይደለም? ለህግ ምንም ማድረግ አልችልም። እሺ፣ ህያው የሆነ ደግሞ ምላሽ አለው። ሥራ ይሰራል፣ ይናገራል፣ ይፈጽማል። ስለዚህ ለእግዚአብሔር ደግሞ ህያው ነኝ። ለእግዚአብሔር ለሆነው ነገር በህይወት እመላለሳለሁ፣ ለህግ ለሆነው ነገር ደግሞ ሞቻለሁ ካለ በኋላ እንዲህ ይላል ከክርስቶስ ጋር ተሰቅያለሁ። ታይም ያመጣል። መቼ ነው የተሰቀልሁት? መቼ ነው ለህግ የሞትኩት? መቼ ነው ለእግዚአብሔር ህያው የሆንኩት? ሲባል ክርስቶስ ኢየሱስ በመስቀል ላይ ሲሰቀል ያኔ፣ የሁላችን በደል ይዞ ነው የሞተው። በደል ይዞ ነው የተሰቀለው። ስለ ኃጢአታችን የተሰቀለው። ስለዚህ ጳውሎስ ከክርስቶስ ጋር ተሰቅያለሁ አለ። መቼ? ያኔ። እሺ፣ ተሰቅያለሁ ካለ በኋላ እኔ አሁን ህያው ሁኝ ይገርም ጳውሎስ፣ ራሱ ህያው ሆኖ አይኖርም። እየተመላለስክ እኮ ነው ሊሉት ይችላሉ። አዎ እመላለሳለሁ፣ እናንተ የማታዩት ለእግዚአብሔር መኖር የሚባል ህይወት በውስጥ ያገብቷል። ህያው ነኝ፣ ይሄ የእግዚአብሔር ህይወት በእኔ ውስጥ ይመላለሳል። ህያው ሁኛ አልኖርም ካለ በኋላ ክርስቶስ ግን በእኔ ይኖራል። አሁን በስጋ የምኖርበት ኑሮ በወደደኝና ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው አለ። አሁን የምታዩት ኑሮ አሁን የምሰብከው ስብከት የምንቀሳቀሰው ክርስቶስን እየገለጥኩ ነው። እኔ ስለ ራሴ የኖርሁ አይደለም ይላል። እግዚአብሔር ዘላለም የተባረከ ይሁን። ስለዚህ እግዚአብሔር መምሰል ጳውሎስ አስተምሮናል። በአንደኛ ቆሮንቶስ ምዕራፍ 11ን ስትመለከት እግዚአብሔር መምሰል በእውነትም ይቻላል። ትላለ እሱን ልጠይቀ ነበር። ታዲያ እንደዚህ ከሆነ በሰው አቅም እና በሰው ጉልበት ይቻላል ይሄ ነገር እግዚአብሔር መምሰል፣ በርግጥ ልክ ነው የማይቻል ብሎ ይቻላል ብሎ እግዚአብሔር ቃል ያስተምራል ስለሚቻለው፣ ግን እንዴት ነው የሚቻለው? ምንድን ነው አቅሙ? ምንድን ነው የቀደሙት አባቶች ይሄንን ኖረውት አልፈዋል እና የነሱ አቅምስ ምንድን ነው የነበረው? መልካም፣ እግዚአብሔር ለዘላለም የተባረከ ይሁን። ይቻላል፣ ይቻላል፣ መኖር ይቻላል። በአንድ ጊዜ ግን አይቻልም። ነው አስለምድ የምትል ተርም ስላለች፣ አስለምድ የሚለውን የግድ መፈጸም አለብን በህይወታችን። እምንለምደው ደግሞ ልምምድ፣ በባህሪው ድካም አለበት፣ መድከም አለበት ዝም ብለን በአየር ላይ የምናመጣው አይደለም። የምንከፍለው ዋጋ ግን አለ። ገንዘብ አይደለም የምንከፍለው፣ በህይወታችን ግን የምንከፍለው ዋጋ አለ። እግዚአብሔርን ለመምሰል ይቻላል ወይ? ይቻላል። ቲቶ ምዕራፍ ሁለት ቁጥር 11 ጀምረን ብንመለከት እሱን ይነግረናል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ካለ በኋላም ቁጥር 12 ይህም ጸጋ ይላል ኃጢያተኝነትንና ዓለማዊ ምኞትን ክደን የተባረከው ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ማን አለ? ጸጋው አለ። በጸጋው ይቻላል። ደስ የሚለንም እሱም አንዱ እንጂ በኔ አቅም፣ በአንተ አቅም፣ ወይም ደግሞ በሆኑ ሰዎች አቅም የሚቻል አይደለም። ስለዚህ በጸጋው ይቻላል። ጸጋው ያስተምረናል። ጸጋው ይረዳናል። ጸጋው ያግዘናል። እንዴት መኖር እንዳለብንም ያስተምረናል። በጸጋው መኖር ይሁንልን እየታለ ዘላለም የተባረከ ይሁን።